አሜሪካን በፍርሃት ያሸበረው የኢራን የኒውክሌር ግንባታና አስገራሚው የትራምፕ ዛቻ። ዘለንስኪ አመኑ፤ ጦርነቱ ተቀጣጠለ። ኢራን መካከለኛው ምስራቅ ወደ ሌላ እልቂት ታሻግረዋለች። በእስራኤልም ደጃፍ መቅሰፍት ታመጣለች በሚል ከፍተኛ ፍርሃት በአሜሪካና በራሷ በእስራኤል ዘንድም ስላለ ለኢራን ተኝተውላት አያውቁም። ለዚያም ነው የኢራን ኒውክሌር ጠበብቶችን የገቡበት ገብተው ሲገሉ የሰነበቱት። አሁን ግን ሁሉም ነገር የረፈደባቸው ይመስላል። በኢራን ጉዳይ መለሳለስና አዳዲስ የድርድር መንገዶችን መምረጥ ላይ አተኩረዋል። አሁን በኢራን ጉዳይ እጅግ አስገራሚ መረጃ አሜሪካ አውጥታለች። በዚህ በኩል ደግሞ የዩክሬኑ ፕሬዚዳንት እጅግ አነጋጋሪ መረጃ አጋርተዋል። ከኢራን አሜሪካ አነጋጋሪ የድርድር ሰነድና ዛቻ እስከ ዩክሬን ፕሬዚዳንት ዘለንስኪ ድብቅ መረጃ ድረስ በትንታኔ እንመለከተዋለን። ውድ የሁሉ ዴሊ ቤተሰቦቻችን እስከ ትንታኔችን ፍጻሜ አብራችሁን እንድትቆዩ በመጋበዝ ቤተሰቡን ይወዳጅ እያለን ወደ መረጃው እናሻግራችሁ። ኢራን ትግስቷ በዝቷል። የኒውክሌር ሳይንቲስቶቿ በእስራኤል ተገለውባታል፣ ያውም ከአንድ ሁለት ሶስቴ። ይህም ኢራንን እጅግ ጠንካራ እንድትሆንና ከቀደመው በከፋ ሁኔታ ዝግጁ እንድትሆን አድርጓታል ሲሉ የሚናገሩ ተንታኞች በርካቶች ናቸው። አሜሪካ ከኢራን ጋር በቀጥታ የኒውክሌር ድርድር እያደረገች መሆኑን ትራምፕ ተናገሩ። አሜሪካና ኢራን በኒውክሌር ስምምነት ላይ ቀጥታ ውይይት ቅዳሜ ዕለት እንደሚጀምሩም ዶናልድ ትራምፕ ተናግረዋል። የኢራን የውጭ ጉዳይ ሚኒስቴር ውይይቱ እንደሚካሄዳ አረጋግጠው ውይይቱ የሚካሄደው በተዘዋዋሪ ሊሆን ይችላል ካሉ በኋላ እድል የመሆኑን ያህል ምን እንዳለ ለመቃኘት ይረዳል ብሏል። የዩናይትድ ስቴትስ ፕሬዝዳንት ሰኞ ዕለት በዋሽንግተን ና ቴህራን መካከል የሚደረገው ውይይት በከፍተኛ ባለስልጣናት ደረጃ ነው በማለት ተናግረው ስምምነት ላይ ካልተደረሰ ለኢራን በጣም መጥፎ ቀን ይሆናል ሲሉ አስጠንቅቋል። ባለፈው ወር የኢራን ከፍተኛ ሃይማኖታዊ መሪ አያቶላ አሊ ካሜኒ አሜሪካ ያቀረበችውን የቀጥተኛ ንግግር ጥያቄ በይፋ ውድቅ ካደረጉ በኋላ ትራምፕ በኢራን ላይ ወታደራዊ እርምጃ ሊወሰድ እንደሚችል ተናግረው ነበር። ትራምፕ ውይይቱን ለማድረግ ቀጠሮ መያዙን የተናገሩት ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ነታንያሁ ጋር በዋይት ሀውስ ከተገናኙ በኋላ ነው። ትራምፕ ቅዳሜ ከኢራን ጋር በጣም ትልቅ ስብሰባ አለን፣ ከእነሱ ጋር በቀጥታ እንነጋገራለን እና ምናልባት ስምምነት ሊደረስ ይችላል፣ ያ የሚሆን ከሆነ ጥሩ ነው ብሏል። ትራምፕ አክሎም ድርድሩ ካልተሳካ ኢራን ትልቅ አደጋ ውስጥ ትገባለች ሲሉ የተናገሩ ሲሆን ኢራን የኒውክሌር ጦር መሳሪያ ሊኖራት አይችልም እና ውይይቱ ካልተሳካ በእውነቱ ለኢራን በጣም መጥፎ ቀን ይሆናል ብዬ አስባለሁ ብሏል። ፕሬዚዳንቱ የሚደረገው ንግግር በምን ደረጃ ላይ እንዳለ እንዲሁም የትኞቹ ባለስልጣናት እየተሳተፉ እንደሆነ ከመናገር ተቆጥቧል። የኢራን የውጭ ጉዳይ ሚኒስቴር ዋሽንግተንና ቴራን ሚያዝያ 4 2017 ዓ.ም በኦማን እንደሚገናኙ አረጋግጧል። አባስ አርክቺ በኤክስ ገጻቸው ላይ ያለውን የምንፈትሽበት የመሆኑን ያህል እድልም ነው ኳስ በአሜሪካ ሜዳ ውስጥ ነው ብለዋል። እንደሚታወሰው ኢራን ሚሳይል ለማስቀመጥ ከምድር በታች የገነባቻቸውን ሚስጥራዊ ማቆያዎችን በቅርቡ ይፋ አድርጋ ነበር። ከእስራኤልና አሜሪካ የሚቃጣ ጥቃት ለመመከት እንደምትጠቀምባቸውም አስታውቃ ነበር። ከዛሬ ጀምሮ ጀምሮ በየሳምንቱ የሮኬት ሚስጥራዊ ማስቀመጫዎቻችን ይፋ ብናደርግ ከሁለት አመት በኋላ ነው የምንጨርሰው፣ ማቆያዎቹ ያናል ብዙ ናቸው በማለት ነበር መልእክት ያስተላለፉት። የኢራን የአይሁድ አገዛዝ በመካከለኛው ምስራቅ እንዳመለቀዘ ጢፈንግሎ የማስወጣት የደደረ የበረታና ጽኑ ፍላጎት፣ በቴራን ከፍተኛ የኒውክሌር ጠበብት ላይ ያነጣጠረው የሞሳድ እንደ ሸረሪድር የተዘረጋው የሞሳድ እጅና ግድያ፣ በደማስቆ የቴራን ቆንሰላ የተፈጸመውና የኢራን ዲፕሎማቶች ጨምሮ የሀገሪቱ እስላማዊ አብዮት ዘብ ከፍተኛ የጦር አመራሮችን ለሞት የዳረገው ጥቃት። ይህንን ተከትሎም በቴህራን የገነፈለው ቁጣ ኢራንን ይበልጥ ጠንካራና አስፈሪ ኃይል እንድትገነባ አድርጓታል። ዶናልድ ትራምፕ በመጋቢት ወር በተባበሩት አረብ ኤምሬትስ በኩል ለኢራን መሪ ለድርድር ያላቸውን ፍላጎት የሚገልጽ ደብዳቤ ልከው ነበር። ምንም እንኳን የዶናልድ ትራምፕ የመደራደር ጥያቄ ውድቅ ቢደረግም፣ የኢራን ባለስልጣናት በሶስተኛ ወገን ከአሜሪካ ጋር ሊኖር ስለሚችል ውይይት ያላቸውን ፍቃደ ምቀኝነት አሳይተው ነበር። የኢራን የኒውክሌር ጦር መሳሪያ የመገንባት አቅምን መክታት ለአሜሪካና አጋሮቿ ለአስርት ዓመታት የዘለቀ ቁልፍ የውጭ ጉዳይ ፖሊሲ ግብ ሆኖ ቆይቷል። እንደ ኢሮፓውያን አቆጣጠር በ2015 የወቅቱ ፕሬዚዳንት ባራክ ኦባማን ከኢራን ጋር የኒውክሌር እንቅስቃሴዋን እንድትገድብ የሚያደርግ እንዲሁም ዓለም አቀፍ ተቆጣጣሪዎች ወደ አገሪቱ ገብተው የኒውክሌር ማብላዮችን ከሲቪል ዓላማ ውጪ ለጦር መሳሪያ ማምረቻ አለማዋላቸውን እንዲከታተሉ ስምምነት ተፈራርመው ነበር። በምላሹም ኢራን ኢኮኖሚዋን ካሽ መደመደው ማዕቀብ እፎይታ ለመስጠት ተስማምተው ነበር። በዛ ስምምነት ቻይና፣ ፈረንሳይ፣ ጀርመን፣ ሩሲያና እንግሊዝ ፊርማቸውን አኑሮበታል። ሆኖም እንደ አውሮፓውያን አቆጣጠር በ2016 ትራምፕ ሀገራቸው ከስምምነቱ መውጣትን አሳውቀዋል። ዶናልድ ትራምፕ በመጀመሪያው የፕሬዝዳንታዊ ምርጫ ዘመቻቸው ወቅት ስምምነቱን በከፍተኛ ሁኔታ ሲተቹት ነበር። በቀጣዮቹ ዓመታት ኢራን የገባችውን ስምምነት መጣሷ ተገልጿል። ዓለም አቀፍ የአቶሚክ ኤነርጂ ኤጀንሲ ቴህራን የኒውክሌር ቦምቦችን ለመስራት የሚያገ ሲያገለግል የበለጸገ የዩራኒየም ክምችትን መገንባቷን ጠቅሶ አስጠንቅቋል። ከቅርብ ወራት ወዲህ ትራምፕ ከኢራን ጋር አዲስ ስምምነት የማድረግ ተስፋን ያነሱ ሲሆን ያ የማይሆን ከሆነ ግን ወታደራዊ እርምጃ እንደሚወስዱ እየዛቱ ነበር። ኢራን የኔ የምትለው አጋር የሌላት ስትሆን እስራኤል በአንጻሩ አሜሪካ አለቻት። ሁለቱ ወደ ሙሉ ጦርነት ካመሩ አሜሪካ ለእስራኤል ተደርባ መዋጋቱ አይቀርም። እነዚህ ሁለት ሀገራት ወደ ሙሉ ጦርነት የሚገቡ ከሆነ ሊደርስ የሚችለው አደጋ ከፍተኛ ነው። ኢራን በውክልና ከእስራኤል ጋር ተዋግቷቸዋለች የሚባሉት ሐማስና ሄዝቦላህም ጥቃታቸውን እንደቀጠሉ ነው። እስራኤል ተቀናቃኟ ኢራን የኒውክሌር ጦር መሳሪያ እንዳታገኝ ማድረግ የረጅም ጊዜ ደህንነት ዋና ማዕከል አድርጋ ትመለከተዋለች። ባለፈው ዓመት ኢራን ቀደም ሲል በእስራኤል ላይ ለፈጸመችው የሚሳኤል ጥቃት አጸፋ የኢራንን ኒውክሌር ጣቢያ መምታቷ ይታወቃል። ኔታንያሁ በዋይት ሀውስ ንግግር ሲያደርጉ ኢራን የኒውክሌር ጦር መሳሪያ እንዳታገኝ ለማድረግ እኛ እና አሜሪካ ሁለታችንም አንድነን ሲሉ ተደምጧል። በሊቢያ እንደተደረገው ሙሉ በሙሉ በዲፕሎማሲያዊ መንገድ ሊደረግ ይችላል። ያ መንገድም ጥሩ ነው ብዬ አስባለሁ ብሏል። በሌላ በኩል የእስራኤል ጠቅላይ ሚኒስቴር ቤንያሚን ኔታንያሁ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር ዛሬ ይወያያሉ። ኔታንያሁ በጋዛ ጦርነት ትራምፕን ለማግኘት ወደ አሜሪካ አቅንተዋል። ሰኞ በዋይት ሀውስ ከትራምፕ ጋር ይገናኛሉ ተብሏል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከፕሬዚዳንት ዶናልድ ትራምፕና ከመካከለኛው ምስራቅ መልእክተኛ ስቲቭ ዊትኮፍ ጋር ሊገናኙ መሆኑን የእስራኤል ሚዲያ ዘግቧል። የውዲት አህሮኖት ዕለታዊ ጋዜጣ እንደዘገበው ኔታንያሁ ከትራምፕ ጋር ሰኞ በዋይት ሀውስ ይወያያሉ። የዊትኮፍ መገኘት በጋዛ ውስጥ እየተካሄደ ስላለው ውጊያ ሐማስ እስራኤል ሙሉ ለሙሉ እንድትወጣና ጦርነቱ እንዲያቆም ያቀረበውን ጥያቄ እንዲሁም በእስራኤል ታጋቾች ጉዳይ ላይ ውይይቶች እንደሚኖሩ ሊጠቁሙ የሚችል ነውም ተብሏል። ኔታንያሁና ትራምፕ ስለ ኢራን የኒውክሌር መርሃ ግብርና በሶሪያ ስላለው ሁኔታም እንደሚወያዩ ይጠበቃል ሲል ጋዜጣው ዘግቧል። ትራምፕ ፍልስጤማውያንን ከግዛቱ ለማፈናቀል ያቀዱት እቅድ ተግባራዊ ለማድረግ ጥረት እየተደረገ ባለበት ወቅት ኔታንያሁ ባለፈው ቅዳሜና እሁድ በጋዛ ላይ የሚደርሰውን ጥቃት ተጠናክሮ እንደሚቀጥል ተናግረዋል። የዓለም አቀፍ የወንጀለኞች ፍርድ ቤት ባለፈው ዳር ወር ለኔታንያሁና ለቀድሞ የመከላከያ ሚኒስቴሩ ዩአቭ ጋላንት በጋዛ በጦሩ ወንጀሎችና በሰብአዊነት ላይ ለፈጸመው ወንጀሎች የእስር ማዘዣ አውጥቷል። በጦርነቱ እስራኤል በዓለም አቀፍ ፍርድ ቤት የዘር ማጥፋት ወንጀል ክስ ቀርቦባታል። የኢራን የኒውክሌር ጉዳይ በውይይት በፖለቲካዊ ዲፕሎማሲያዊ መንገድ መፍትሄ ማግኘት አለበት ብለን እናምናለን። ሁሉም ወገኖች የትኛውም ጉዳይ ለመፍታት ከጠብጫሪነት በፍጹም ታቅበው በዲፕሎማሲያዊ ውይይት ላይ ማተኮር አለባቸው ብለን እናምናለን። እንደሚታወቀው በአሁኑ ወቅት ከዩናይትድ ስቴትስ ጋር ግንኙነታችንን ለመጠገን እየጣርነው ይሁንና ኢራን ወዳጃችን ተባባሪያችን ናት። በጣም የጠበቀ ዘርፈ ብዙ ግንኙነት አለን። የዩክሬን ፕሬዚዳንት ቪላዲሚር ዜለንስኪ ወታደሮቻቸው በሩሲያ ቤልግሮድ አካባቢ እንደሚንቀሳቀሱ ለመጀመሪያ ጊዜ በይፋ አምነዋል። በሁለቱ ወገኖች ከተጀመረው ጦርነት ወዲህ ዘለንስኪ 1.5 ሚሊዮን ህዝብ በሚኖርበት የድንበር ክልል ቤልግሮድ ውስጥ የዩክሬን ወታደሮች መኖራቸውን ነው ለመጀመሪያ ጊዜ ያመኑት። በጠላት ግዛት ድንበር አካባቢዎች ላይ ንቁ ወታደራዊ እንቅስቃሴ ማካሄዳችንን እንቀጥላለን። ይህ ፍጹም ፍታዊ ነው። ጦርነቱ ወደ መጣበት መመለስ አለበት ብለዋል ዜለንስኪ። የሩሲያ ጦር ባለፈው ወር የዩክሬን ወታደሮች ወደ ቤልግሮድ ክልል በመዝለቅ ጥቃት መሰንዘራቸውን አስታውቆ የነበረ ሲሆን ዩክሬን በበኩሏ ማስተባበሏ ይታወሳል። ዜለንስኪ ዋናው ዓላማ የዩክሬን ሱሚና ካርኪቭ የድንበር ክልሎችን መጠበቅ ነው፣ በተለይም በምስራቅ ዶኔትስክ ክልል ላይ ያለውን ጫና ማቃለል ነው ብለዋል። እንደ አውሮፓውያን አቆጣጠር በ2022 በዩክሬንና ሩሲያ መካከል ከተጀመረው ጦርነት ወዲህ ሞስኮ በአሁኑ ጊዜ 20 በመቶ የሚሆነውን የዩክሬን ግዛት ተቆጣጥራ